ሰዎችን በያላችሁበት የደረሳችሁ እያለን ከሚዘማችን ቲዩብ ለእናንተ ልናደርስ የወደድናቸውን መረጃዎቻችንን እነሆ ይዘን መተናል። ዛሬ በስፋት የምናየው በህዝብ ተወካዮች ምክር ቤት ዶክተር አብይ አህመድ ለተጠየቁት ጥያቄ የሰጡትን ምላሽ እና ምን ምን ጥያቄዎች ተነስተዋል የሚለውን ወደ እናንተ እናደርሳለን። አብራችሁ ቆዩ። እያንዳንዱ ኢትዮጵያውያን የቤት ባለቤት እንዲሆኑ ማሰብ ብዙ የሚቻል ጉዳይ አይመስለኝም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። እያንዳንዱ ሰው በአቅሙ ለመከራየት እንዲችል አማራጮች ማዘጋጀት እንጂ ሁሉም ሰው ቤት እንዲሰራ ማድረግ ብዙ የሚቻል አይመስለኝም ሲሉም ተናግረዋል። የሚቻለው እያንዳንዱ ሰው ቤት ሲከራይ ማጣት እንዳይችል መስራት ነው። ኢትዮጵያ ውስጥ የኪራይ ቤት አይገኝም፣ ሲገኝም በጣም ውድ ነው ሲሉም ጠቅላይ ሚኒስትር ተናግረዋል። ያለፈው የሚገኝበት ዓመት ኢትዮጵያ በታሪኳ ከፍተኛ ገቢ ያገኘችበት ነው። ለአብነትም ከሸቀጦች ወጪ ንግድ 8.3 ቢሊዮን ዶላር ተገኝቷልም ሲሉም ተናግረዋል። ከሬሚታንስ 7.4 ቢሊዮን ብር ገቢ የተገኘ ሲሆን ገቢ ምርቶቹም በሀገር ውስጥ በመተካትም በቢሊዮን ዶላር ማዳን ተችሏልም ነው የተባለው። በዚህም የኢትዮጵያ ሪዘርቭ በአስር እጥፍ አድጓልም ነው ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ስላለባት እዳ እንዲህ ሲሉም ተናግረዋል። ኢትዮጵያ ከፍተኛ እዳ ውስጥ ትገኛለች የተባለው እውነት ነው፣ ግን በንጽጽርና በቁጥር ማየት ተገቢ ነውም ብለዋል። አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ከኢትዮጵያ በብዛት እጥፍ እዳ አለባቸውም ነው ያሉት። አንዱ ሀገር ሶስት መቶ ቢሊዮን ብር እዳ አለበት። ሁለተኛውም ሀገር መቶ ሰባ ሰባት ቢሊዮን ብር እዳ አለበት። እዚሁ እኛ አካባቢ ያሉ ሀገራት እንኳን ከ78 ቢሊዮን ዶላር በላይ እዳ አለባቸው። የኛ እዳ ግን ከ23 ቢሊዮን ዶላር አይበልጥምም ብለዋል። በንጽጽር ሲታይ ታይ ያን ያህል አስደንጋጭ ባይሆንም የእኛ መጥፎ የሆነ ብድር የወሰድንበት መንገድ ነው። አብዛኛው ብድር የንግድ ወይም ኮሜርሻል ብድር ነው። የንግድ ወይም ኮሜርሻል ብድር ማለት በአጭር ጊዜ ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የእኛ ጥያቄ የነበረ የነበረው ያንን የብድር ሁኔታ መሸግሸግ አለበት ነው ያሉት። እንደተባለውም ለጂ ሀያ ሀገራት ኮመን ፍሬምወርክ የሚባለው ድርድር ሲካሄድ የቆየው ኢትዮጵያ የወሰደችው ኮሜርሻል ብድር ወደ ኮንሴንሻል ብድር ወይም የረዥም የብድር መክፊያ ጊዜ ያለው መቀየር አለበት የሚል ነው። በዚህም በሪፎርሙ ምክንያት ከአራት እስከ አራት ነጥብ አምስት ቢሊዮን ዶላር የሚጠጋ የእዳ ሽግሽግ ተደርጓል። ይህም ታላቅ ድል ነው የሪፎርሙ ውጤት ነውም ብለዋል። ኢትዮጵያ አሁን እዳ ለመክፈል ምንም አይነት ችግር የለባትም። ከሪፎርሙ በፊት እንቸገራለን በዚህም የሚቀጥል ከሆነ የሚል ስጋት ነበረን። የተሳካ ድርድር ስላካሄድን አሁን እዳችንንም ለማስተዳደር ችግር የለብንም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ኢትዮጵያ የኢኮኖሚ የበላይነት ያላቸውን ራይ ይፋ አደረጉ። በ2032 የአፍሪካ ሁለተኛ፣ በ2036 ደግሞ የአፍሪካ አንደኛ ኢኮኖሚ መሆናችን አይቀርም ሲሉም ጠቅላይ ሚኒስተር ዶክተር አብይ አህመድ ተናግረዋል። ጠቅላይ ሚኒስተር ዶክተር አብይ አህመድ ኢትዮጵያ በቅርብ ጊዜ ውስጥ በኢኮኖሚ ልማት መስክ የምታስመዘግበውን ታሪካዊ ስኬት በተመለከተ ጠንካራ እምነት የያዘ ንግግርም አድርገዋል። በታላቅ ቁርጠኝነት የተነገረ የሚነገረው ይህ ትንቢያ ለሀገር የሚጠበቀውን የብልጽግና ምዕራፍ የሚያሳይ ነው ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ሀገሪቱ የምትተክለው የኢኮኖሚ መንገድ ወደ ትልቅ ስኬት እንደሚያምራም ጠቁመዋል። እንደ ኤሮፓያኑ አቆጣጠር በሀያ ሰላሳ ሁለት ዓመተ ምህረት የኢትዮጵያ ኢኮኖሚ በአፍሪካ ደረጃ ሁለተኛ ይሆናል። እንደ ኤሮፓያኑ አቆጣጠር 2036 የኢኮኖሚ የኢትዮጵያ ኢኮኖሚ ከአፍሪካ ሀገራት ሁሉ አንደኛ ይሆናለን ብለዋል ጠቅላይ ሚኒስትሩ። ይህንን ታላቅ ራዕይ የማሳካት ጉዳይ ከጥርጣሬ በላይ መሆኑን አጽንኦት ሰጥ ይህንን ነገር እናሳካዋለን ምንም ጥርጥር የለውም ሲሉም ለሕዝብ ተወካዮች ምክር ቤት ግልጽ መልእክትም አስተላልፈዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኮሊደር ልማቱ የማህበረሰቡን ኑሮ በድጋሚ መልሶታል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የከተማ ኮሊደር ልማቱ በኢትዮጵያ ማህበረሰብ ኑሮ ላይ ያመጣው ትልቅ ለውጥ በተመለከተ መልእክትም አስተላልፏል። አንደኛ የቤተሰብ ትስስርን ማሳደርስም ብለዋል። ልጅ ከአባቱና ከአያቱ ጋር ወደ ውጭ ወጥቶ መዝናናት ጀምሯል፣ በማለት ልማቱ የቤተሰብ ጊዜንና የጋራ መዝናኛን ማሳደጉንም ገልጿል። ጓደኛሞች ድራፍት ቤት የሚሄዱትን የነበሩትን አሁን እኛ በሰራ ነው ኳስ ሜዳ ላይ ተሰብስበው ኳስ እየተጫወቱ ይገኛሉ ብለዋል። አክሎም ከድራፍት ቤት ተሻምተን ወስደናቸዋል እና ከጫት ቤት ወጣቶች ተሻምተን እያወጣን በኮሪደር ልማት ላይ ሜዳ ላይ እየተደራጁ ኳስ እየተጫወቱ ነው ያሉት፣ በማለትም የልማቱን የማህበራዊ ፋይዳ አጽንኦትም ሰጥተዋል። ጠቅላይ ሚኒስትሩ በኮሪደር ልማት አማካኝነት ለወጣቶች የተፈጠሩ መዝናኛ እስፖርት ስፖርት ማዘወተሪያ ቦታዎች ለሀገሪቱ የወደፊት የስፖርት ስኬት እንደሚበጅም ገልጸዋል። ከአስርት ዓመታት በኋላ ኢትዮጵያ በብሔራዊ ቡድን ትልቅ ኳስ የሚችሉ ተጫዋቾችንም እንደምታፈራ እርግጠኛ ነኝ የሚል ብሩህ ተስፋም ሰንቀዋል። ጠቅላይ ሚኒስትሩ ኮሊደር ልማቱን ከከተማችን ከማስዋ ባሻገር የማህበረሰቡን ጤና፣ የቤተሰብ ትስስርና የወጣትን የወደፊት ህይወት የሚያንጸባረቅ ትልቅ ማህበራዊ ፕሮጀክት መሆኑንም አስረድተዋል። ከአምስት ዓመት በፊት ባህር ኃይል ያቋቋም ነው። በብርጭቆ ውሃ ውስጥ እንዲዋኝ አይደለም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ለቻይና፣ ለአሜሪካ፣ ለራሻ ከኤርትራ ጋር እንዲያሸማግሉንም ጥሪ አቅርበናል ብለዋል። ጉዳዩ በሽምግልናና በሰላማዊ መንገድ የማይፈታ ከሆነ አሰብ በተፈጥሯዊ መንገድ እንዳናጣው ሁሉ በተፈጥሯዊ መንገድ መመለስ አይቀሬ ነው ነውም ሲሉም ተደምጠዋል። አሰብን ለማስመለስ ሌላ ሰላሳ ዓመት የምንጠብቅ አይመስለኛል። ይገኝ ብለዋል። አሰብ ያለ ሕግ እና ካቢኔ ውሳኔ ነው የሄደው። ከኤርትራ ጋር ወደ ውጊያ መግባት አንፈልግም፣ ከገባን ግን ውጤቱ ይታወቃል። አስተማማኝ ኃይል አለን ብለዋል። የኤርትራ መሪዎች ለታጣቂዎች ጥይት ማቀበሉን እንዲያቆሙም አሳስበዋል። የተከበራችሁ ተመልካቾቻችን፣ ከቢዛናችን ትዩብ ለእናንተ ልናቀርብ የወደድ ነው መረጆቻችን እኚህ ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን ለዩትዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር፣ እንዲሁም ላይክ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን።